የመቶ ቀናት የዘርፎች አፈጻጸምና የተሟላ የማክሮኢኮኖሚክ ትግበራ አፈጻጸምን አስመልክቶ ማብራሪያ የሰጡት የኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ የሀገሪቱ የዲጂታል ስርዓት ግንባታ ከፍተኛ ምርታ እያሳየ መሆኑን ጠቁሟል። ባለፉት ዘጠኝ ወራት ከ800 ቢሊዮን ብር በላይ ግብይት በዲጂታል ስርዓት መከናወኑንም ጨምሮ ገልጿል። ሚኒስቴር መስሪያ ቤቱ ዲጂታላይዝ የመሰረተ ልማት ማስፋፊያ ላይና የዘመነ የአሰራር ስርዓት መዘርጋት ላይ በትኩረት እየሰራ መሆኑን በማንሳት ለዚህም ከመንግስትና የግል ተቋማት ጋር በትብብር እየተሰራ እንደሚገኝ ገልጿል። የኢኮኖሚ እንቅስቃሴውም ላይ ጉልህ ለውጦች መታየታቸውን በማውሳትም ይህም የሪፎርሙን ውጤታማነት አመላካች እንደሆነ ነው የጠቆሙት። ሰፊ ስራዎችን ስንሰራ ቆይተናል። እንግዲህ እንደ ሀገር አሁን ላይ ያለንበት የአጠቃላይ የዲጂታል ኢኮሲስተሙ ጥሩ እድገት እያሳየ የመጣ መሆኑ ይታወቃል። የገንዘብ ዝውውርን ካየን የዲጂታል ፔመንት ስርዓት በሰፊው ተግባራዊ ሆነው በተለይ በቴሌ ብር እና ሌሎች ሲቪ ብር እና ሌሎች ፕላትፎርሞችን በመጠቀም አጠቃላይ ሰፊ የሆነ የኢኮኖሚ እንቅስቃሴ ይካሄድበታል። ይሄን እንግዲህ ያለፉት ስምንት ዘጠኝ ወራት ሪፖርት ስናይ ከስምንት መቶ ቢሊዮን ብር አካባቢ ኒርሊ ገንዘብ በዲጂታል ፔመንት መዘዋወር ችለዋልና ና ይሄ ትልቅ ምርታ ነው። እንግዲህ አንዱ የሪፎርም ውጤት ይሄ ነው። ዲጂታል የግብይት ስርዓቱ ዘመኑን የዋጀ አገልግሎት ከማስተዋወቁ ባሻገር ገንዘብ ለማሳተም የሚወጣ ወጪን ማስቀረት እንዳስቻለም ጨምረው ገልጿል። በመሰረተ ልማት ግንባታ ረገድ እየጨመረ የመጣውን የሞባይል ተጠቃሚ የህብረተሰብ ክፍል ፍላጎት ለማርካት በኢትዮ ቴሌኮም እና ሳፋሪኮም የማስፋፋያ ስራዎች እየተከናወኑ እንደሚገኙ ጠቆሙት ሚኒስትሩ። ይህም አጠቃላይ የዲጂታል ኢኮኖሚ ስርዓት ውስጥ ሰፊ ሚና እንደሚጫወት ጠቁሟል። በፋይዳ ዲጂታል መታወቂያ መራ ግብርና የ5 ሚሊዮን ኮደርስ ኢኒሺቲቭም ውጤታማ ስራዎች መከናወናቸውን ጨምረው ገልጿል። የዲጂታል አይዲ ፋይዳ የፋይዳ ፕሮጀክት 14 ሚሊዮን ኢትዮጵያውያኖች እስካሁን ድረስ በፋይዳ ምዝገባ አካሂደዋል። የፋይዳ ፕሮጀክት ውስጥ ይሄ ሰፍቶ የሚቀጥል ስራ ነው። እንግዲህ እስከዛሬ የደረስንበት ከእቅዳችን አንጻር ጥሩ የሚባል ነው። ይሄ ተጠናክሮ የሚቀጥል ስራ ይሆናል። ይሄ አለ። ሌላው የሰው ሀብት ልማት ነው። የአምስት ሚሊዮን ኢትዮ ኮደርስ ኢኒሽቲቭ እንደሚታወቀው ባለፈው አመት ሐምሌ ላይ ኢኒሽቲቭ ከደረገ በኋላ እስካሁን ወደ ስድስት መቶ 88000 ኢትዮጵያኖች በዚህ ስርዓት ውስጥ ገብተው ተመዝግበው ስልጠና እየወሰዱ መሆናቸውን ሪፖርታችን ያመላክታል። ከዚህ ውስጥ ወደ 270000 ኢትዮጵያኖች ኦሬዲ በዓለም አቀፍ ሰርቲፊኬሽን ሰርቲፋይድ መሆን ችለዋል። ይሄ ትልቅ እድል ነው። የዲጂታል ስርዓቱን የበለጠ ለማስፋፋት በስታርታፕ በስራ ፈጠራና ቴክኖሎጂ ልማት በልዩ ትኩረት እየተሰራ እንደሚገኝ በመጠቆም አዳዲስ የፖሊሲና ስትራቴጂ ማዕቀፍ በመቅረጽ ዘርፉን ለማሳደግ እንደሚሰራም አስታውቋል። በቴክኖሎጂ በስታርታፕ በስራ ፈጠራ በሀብት ፈጠራ እንደዚሁ በቴክኖሎጂ ልማትና ሽግግር ሰፊ ስራዎችን እየሰራን እንገኛለን። ከዚህ አንጻር እንግዲህ እነዚህን ስራዎች ለማፋጠን ለማቀላጠፍ የፖሊሲ እና የስትራቴጂ ማዕቀፎችን መቅረጽ፣ ማጸደቅና ተግባራዊ ማድረግም እንደዚሁ የሚጠበቅ የእኛ ተጠባቂ ስራ እንደመሆኑ መጠን በዚህ ረገድ አዳዲስ ስትራቴጂዎችን ሀገራዊ ስትራቴጂዎችን ኢንሼት እያደረግን እንገኛለን። እነሱ ጸድቀው ቀጣይ ተግባራዊ ሲሆኑ አጠቃላይ ኢኮሲስተም ውስጥ የበለጠ ውጤት ማምጣት የምንችልበት ሁኔታ ይፈጠራል ብለን እንጠብቃለን።